ሰላም እንደምን አላችሁ ልን ተመልካቾቻችን፣ ዓለም አቀፋዊ ጉዳዩን የምንተነትንበት ዕለታዊ የመረጃ ሰዓታችን ተጀምሯል። ሚሊዮን ሙሴና እኔ ትም ሰሞን ድረጄ እዚህ ስቱዲዮ ውስጥ ተገኝተናል። አብረናችሁ ቆይታ እናደርጋለን። ሰሞነኛው የኢራንና የእስራኤል ጉዳይ የዓለምን የመገናኛ ብዙሃን ትኩረት እንደሳበ ይገኛል። በተለይም ደግሞ ሁለቱ ሀገራት ወደ ግጭት ከገቡበት ካሳለፍነው አርብ ማለዳ ጀምሮ በኢራን ወገን ወደ 222 ሰዎች ተገድለዋል። በእስራኤል ወገን ደግሞ ሰዎች ተገድለዋል። አንድምታው ግን በጣም ከፍተኛ ነው። የቁጥሩ ልዩነት በጣም በብዙ ይለያያል። በአስር እጥፍ ያህል ዜጎቿን ኢራን አታለች፣ እስራኤል ደግሞ ወደ 24 ዜጎቿ ተገድለዋል። ቁጥሩ ይሄ ቢሆንም ግን በጣም ብዙ የምንመለከታቸው ጉዳዮች አሉ። በተለይም ከቁጥሩ በስተጀርባም ይሄ ግጭት የሚናገረው በርካታ ጉዳዮች አሉ። የዓለም ሀገራትንም በጣም አስጨንቋል፣ አስፈርቷል ግጭቱ። በመሀል ደግሞ ከዚህ ግጭት ለመጠቀም የሚፈልጉ አካላትም አሉ። እሱም የትንታኔ ያቀርባቸውን አንድ ጉዳይ ሆናል። ለማንኛውም በዚህ እንጀምራለን። እንዴት ይዞሃል ብርዱ፣ ሙቀቱ የሚሳኤል ሙቀት እንዴት ነው? ክረምት ሲገባ ነው ጦርነቱ የተጀመረው በእኛ ክረምት ሲገባ ና ምናልባት አሁን ምሽት ምሽት ቀዝቀዝ ሲል የሚተኮሱት ሚሳኤሎች፣ የሚነዱ ከተሞች ስታይ ትንሽ ሙቀት ይፈጥራል። እንደ ጋዜጠኛ የሆነ ደግሞ ስለምትከታተለው ሙቀት የሚፈጥር ነው። ከጥቃቶቹ ከምኑ በኋላ ግን ግጭቱ የሚዘገብበት መንገድ የሚሰሩት ናሬቲቭች ቅድም ስታነሳው እንደነበረው የሞቱት ሰዎች በጥቃቱ ኢላማ ተደርጎ ከሞቱት ሰዎች አንጻር ሲታይ ማን ምን እያጠቃ ነው የሚለው ነገር ግልጽ ነው። በተቃራኒው ግን ደግሞ ናሬቲቩ ደግሞ ምንድን ነው እስራኤል ወታደራዊ ኢላማዎችን እየመታች እንደሆነ ኢራን ደግሞ ሲቪሊያኖችን ታርጌት አድርጋ እየመታች እንደሆነ ነው ሚዲያ ላይ ሲዘገብ የነበረው፣ እና ቁጥሮቹ የሚያሳዩት ግን በሲቪሊያኖች ሞት ቁጥር ካየ ነው ደግሞ ተቃራኒ ሆኖ እናገኘዋለን። አንዳንዴ የምዕራቡ ዓለም የሚያራግበው ነገር ትንሽ ጥያቄ የሚፈጥር ይሆናል። ብቻ ግን የእስራኤልና የኢራን ጉዳይ አነጋጋሪ ሆኖ አራተኛ ቀኑ ላይ ደርሷል። በእነዚህ አራት ቀናት ምሽት ምሽት እርስ በርስ መተኳቆስ ነው ነው የሚያድረው ምሽቱን መጀመሪያ ቀድማም እስራኤል ትመታለች፣ ባለፉት ጊዜያቶች እንዳያየ ነው። ኢራን ደግሞ የአጸፋ ምላሿን ትሰጣለች። ቅድም እንዳልከው ለአንድ ወገን ያደላ አይነት አዘጋገቦችን እንመለከታለን። በሁለቱም ወገን ንጹሐን ናቸው ተጎጂ እየሆኑ ያሉት። ለምሳሌ በኢራን ተገደሉ የሚባሉ የኬሚካል ሳይንቲስቶች አሉ። እንደዚሁም ደግሞ በዚህ በሚሳኤል ስርዓት ውስጥ ግንባታ ውስጥ የሚሰሩ ከፍተኛ የሆኑ ባለሙያዎች እንዳሉ ቢነሳም ከሟቾች መካከል ግን ሰባ ያህል ሴቶችና ህጻናቶች እንዳሉበት ይታወቃልና እነዚህ ምንም የጦር ኤክስፐርቶች አይደሉም፣ ተንታኞች አይደሉም፣ ሰላማዊ የቴህራን ከተማ ነዋሪዎች ናቸውና ያው ይሄ እንግዲህ ከሁለቱም መመልከት በጣም አስፈላጊ ሊሆን ይችላል። እስቲ ዋና ዋና ቁጥራዊ ጉዳዮችን እንደዚሁም ደግሞ በዚህ ሰዓት እየወጡ ያሉ መረጃዎችን እንመልከት። አሪፍ መረጃዎቹን እንመልከት ና ባለፉት ሰዓታት ምን ምን አዳዲስ ጉዳዮች አሉ የሚለውን ከመመልከት እንጀምር። የእስራኤል ጦር የካዳ ኃይሎች ይዞታ በሆኑና የጦር መሳሪያ ለማከማቻነት የሚውሉ ስፍራዎች በማጥቃት ላይ እንደሆነ ገልጿል። የተሳካ ኢላማ ፈጽሜባቸው አሉ ካላቸው ቦታዎች መካከል ደግሞ የካድ ኃይሎች ና የኢራን አብዮታዊ ዘብ ብሎም የኢራን ጦር ይጠቀምባቸው የነበሩ የሚሊታሪ ቤዞች መሆናቸው አክለዋል። እስራኤል በዚህ ሰዓት ራሷን እንደ አዳኝ የገለጸችበት ያለው ደግሞ ሌላኛው አነጋጋሪ ጉዳይ ሆኖ እናገኘዋለን። አይዲኤፍ በይፋዊ ኤክስ ገጹ ከጥቃቶች ና ከጦርነቱ ጋር በተያያዙ የተለያዩ መረጃዎችን በማውጣት ላይ ነው የሚገኘው። የበርካታዎችን ትኩረት ከሳብ ና በርካታ ኢራናውያንን ያስቆጣ ግን አንድ ልጥፍ አግኝቻለሁ ሲማሻ ልጥፉ ምንድን ነው የሚለው የእስራኤል ጦር በአይዲኤፍ ማለት ነው በይፋዊ ኤክስ ገጹ ነው ያጋራው ልጥፉ ደግሞ ከኢራን ሽብር እየታደግናቸው ወይም ደግሞ እየጠበቅናቸው ያለ ነው እኛንን የሚል ነበር። በዚህ ልጥፍ ስር ደግሞ በርካታ ኢራናውያን ቁጣቸውን ሲገልጹ ተስተውለዋል። እስራኤል በኢራን አውዳሚ የሚባሉ ጥቃቶችን እያደረሰች ነው። መጀመሪያ ላይ በጦር ጀቶች የታገዘ ነበር ይሄው ጥቃት፣ ወደ በኋላ ላይ ግን ከፍተኛ የሆኑ ሚሳኤሎችንም ጥቅም ላይ መዋል የጀመሩ በሰዓት ላይ ነው የምንገኘው። ለመጀመሪያ ጊዜም በእስራኤልና በኢራን የጥቃት እርምጃዎች ላይ ረዥም ርቀት ተምዘግዘግ የሚሳኤል ጥቅም ላይ መዋሉም ተነግሯል። እስራኤል የኢራን ነዳጫኝ አውሮፕላንን በማሻድ አውሮፕላን ማረፊያ ላይ በመታችበት ወቅትም ከእስራኤል በመነሳት ወደ 2300 ኪሎ ሜትር የሚያካልል ወይም ደግሞ የሚምዘገዘግ ሚሳይልን መጠቀሟ ሌላኛው አዲሱ ጉዳይ ነው ማለት ነው። ሲማሻ ከዚህ በተጨማሪ ሌላኛው አዲስ ጉዳይ ስንመለከት ደግሞ ከየመን የሚተኮሱ ሚሳኤሎችም ወደ እስራኤል መሄዳቸው ጀምረዋል። ዛሬ ማለዳ የእስራኤል ጦር በይፋዊ ገጹ ባጋራው መረጃ መሰረት ከወደ የመን የተተኮሱ ከኢራን ጎን ናቸው ተብለው ከሚታመኑት የሁቲ ታጣቂዎች የተተኮሱ ሚሳኤሎች ወደ እስራኤል እየመጡ ነው የሚል መልእክት ተላልፎ ነበር። በዚህ ምክንያቱም እስራኤላዊያን ወደ አደጋ ጊዜ መቆያቸው እንዲገቡ ተደርጎ ነበር ነገር ግን ኋላ ላይ አይዲኤፍ ባወጣው መረጃ መሰረት እነዚያ ሚሳኤሎች እስራኤል አካባቢ ሳይደርሱ እዙ አየር ላይ እያሉ እንዲመክኑ የተደረገበት ወቅትም አለ። ከትንሽ ጊዜ በፊት በእስራኤል ውስጥ በተለያዩ አካባቢዎች የተሰማው የሳይረን ድምፅ ተከትሎ ከየመን የተወነጨፈ ሚሳኤል ወደ እስራኤል ግዛት እየመጣ ነበር፣ ነገር ግን ግዛታችን ወደ አየር ክልላችን ከመግባቱ በፊት ተመቶ ወድቋል ሲልም የእስራኤል ጦር በመግለጫው ገልጿል ማለት ነው። ከዚህ በተጨማሪ ግጭቱ በዚህ ፍጥነት የሚቀጥል ከሆነ የመካከለኛው ምስራቅ ሀገራት የዚሁ ጦር ጦርነት የመጀመሪያዎች ገፈት ቀማሾች ቻይና እነሱ ናቸው የሚሆኑ፣ ስትል ቻይና ተናግራለች ማለት ነው። ብዙ ጉዳዮች እየተነሱ ነው የሚገኙት። ሲማሻ ወደ በኋላ ላይም እያነሳ ናቸው እንሄዳለን። አንድ ትኩረት የሳበ ጉዳይ ግን አለ። የቀድሞ የእስራኤል ጦር የስለላ ኃላፊ አለ አሞስ ያድሊን ይባላል። ይህ ሰው ይህ ሰው ስለዚህ ጉዳይ አስተያየቱን ተጠየቀ። ዘ ኢኮኖሚስት ላይ ቀርቦ ትንታኔውን አቀረበ። ትንታኔው ሰጥ የዚህ ጦርነት አሸናፊ ማን ይመስላል የሚል ጥያቄ ቀርቦለት ነበር። ኢራን እስራኤል ማሸነፍ አትችልም፣ ይህ ግልጽ ነው። በተቃራኙ ደግሞ እስራኤል ደግሞ የኢራንን የኒውክሊየር መርሃ ግብር መቶ በመቶ ማቆም አትችልም የሚል አስተያየትን ሰጥቷልና አሁን እያየነው ያለውን ነገርም እሱ ነው። ኢራን ተኩሳለች፣ እስራኤልም ተኩሳለች። እርስ በርስ የሚተካኮስበት ሁኔታ ላይ ነው ያለው። በዚህ ማለበዛ ግን እስራኤል የአየር የበላይነቱን ይዛ እየቀጠለች ነው የሚገኘው። ለዚህ እንደ ምክንያትነት የሚጠቀሰው ደግሞ ከአይዲኤፍ ከአንድ መቶ 20 በላይ የሆኑ የኢራን ከምድር ወደ ሰማይ የሚምዘገዘጉ የአየር መቃወሚያዎችን ከአንድ መቶ በላይ የሚሆኑትን ባለፉት አራት ቀናቶች አውድሟል። ይህ ደግሞ በአጠቃላይ ኢራን ካላት የአየር መቃወሚያ ስርዓት አንድ ሶስተኛውን ይሸፍናልና ይህ የአየር የበላይነቱ እንዲዛ አድርጎታል ተብሏል። በጣም ትክክል። በተለይ በእስራኤል በኩል ባለፉት አራት ቀናት ውስጥ ከነበሩ ትልቅ ስኬቶች ተብሎ የሚነሳው ይሄ አንድ ሶስተኛ የሚሆነውን የእስራኤል የአየር ማስወንጨፊያ ስፍራዎችን በኢራን ላይ የፈጸመችው ድብደባ ነው። ይህም ኢራን ካላት አጠቃላይ ቁጥር አንድ ሶስተኛ የሚያለው ሲሆን የመጀመሪያው ጥቃት ባለፈው ሳምንት መጋባደጃ ላይ አርብ እለት የተጀመረ ነበርም የአየር ኃይሉ እሁድ ምሽት ላይ ብቻ ከሀያ በላይ አውድመዋል። ይህም ማለት ምንድን ነው? ከሀያ በላይ የኢራንን የአየር ማስወንጨፊያ ስፍራዎችን እንዳልነበሩ ነው ያወደማቸው። እስራኤል በማዕከላዊ ኢራን ኢስፋን ውስጥ ደግሞ ወደ መቶ የሚጠጉ ወታደራዊ ኢላማዎችን ደብድባለች። ሀምሳም የሚጠጉ ተዋጊ ጀቶችን እና የሚሳኤል ማከማቻ ስፍራዎችም እንዲወድሙ ሙሉ ለሙሉ አድርጋለች። እና እነዚህ የአራት ቀን ስኬቷም በተለይም አንድ ሶስተኛ የኢራንን የሚሳኤል ማስወንጨፊያ ስርዓት መደብደብ ማለት በቀጣይ ይህ ጦርነት ቢቀጥል የኢራንን አቅም እንዲያዳክመው ያደርጋል። እንዲያውም ምን ይላሉ ብዙ ሳይንቲስቶች ጦርነቱ አሁን ባለበት ሁኔታ ላይ ቢቆም ለኢራን እንደ ትልቅ ስኬት ይወሰዳል። ምክንያቱም ይሄ ጦርነት በቀጠለ ቁጥር እስራኤል በጣም ብዙ ፓርትነር አላት። እሱ ነው አሁን በትልቁ መነጋገር ያለው ጉዳይም እሱ ነው። እንደ ዩናይትድ ስቴትስ አሉ የመካከለኛው ምስራቅ ሀገራት ራሱ ቤዝ የፈቀዱላት አሉ በተጨማሪነትም ደግሞ የምዕራባውያን አጋሮች አሏት፣ ብዙ አጋሮች አሏት። ኢራን ግን ብቸኛዋ መሆኗ ይታወቃል፣ እና ለዚህ በጣም ከባድ ያደርግባታል። በዚህ ሰዓት እኛ ይሄንን መረጃ እየነገርናችሁ የኢራን የፋርስ ዜና አገልግሎት እንደዘገበው ከሆነ ከአብዮታዊው ጋድ ጋር ቅርበት ያላቸው የጤና ተቋማት ጨምሮ በእስራኤል አየር ላይ ጥቃት እየተመቱ ነው። እነዚህ እነዚህ ጥቃቶች ሲቪሊያንም ቢያጠቁም ግን በአብዛኛው የወታደራዊ መሰረተ ልማቷ እየተመታ ይገኛል። ታዲያም ይሄንን ካነሳን በኢራንስ፣ ምንድን ነው በዚህ ጦርነት እያገኘች ያለው ስኬት? እንግዲህ በአንድ ወገን ብቻ አይሆንም፣ ሁሉ ጊዜ አንዱ አካል ሲመታም፣ ቅድም አለን አንድ ሶስተኛውን ማስወንጨፊያ ስርዓት ተመቶባታል ኢራን። ቀጣዩ ቀናቶች ከባድ እየሆኑባት ይሄዳሉ። ግን ደግሞ በዛው ልክ ደግሞ የምታገኛቸው አሉ። ለምሳሌም የኩንስ ስቴት ክራፍት የተጠያቂነት ኢንስቲትዩት ስራ አስፈጻሚ የሆኑት ምክትል ፕሬዚዳንት ትራቲ ፓርሲን አንድ ቆይታ አድርገው ነበረ። ከዋሽንግተን ፖስት ላይ ጽሑፋቸው ወጥቷል። በኢራን ጥቃቶች የሚደርሰው ጉዳት እየጨመረ በመምጣቱ የእስራኤል የሚፈረቡ የሚሳኤል መከላከያ ስርዓቶች ስንጥቃቸው እየታየ ነው ብለዋል። መጀመሪያ ላይም ባለፈው ስናወራም እስራኤል አጥቅታ ነበር። ኢራን የአጸፋ ምላሽ እንሰጣለሁ ብላ ነበር። በዛ ሰዓት ያንን አይረን እንደምንላቸውን አይሎች የእስራኤል የአየር መከላከያ ስርዓቶች ውጤታማነታቸው የሚታይበት ሰዓት ነው ብለን ነበር። ከሀማስ ጋር በነበረው ግጭት ተመልክተናል። ከሂዝቦላ ጋር በነበረው ግጭትም እነዛን የአየር መቃወሚያ ስርዓቶች ሲፈተኑ አይተናቸው ነበርና ና በእንደዛ አቅም ባላቸው ኃይሎች ከተፈተኑ በኢራን የሚያክል ኃይል ደግሞ ምን አይነት ፈተና ይገጥማቸዋል የሚለውን ነገር በጉጉት ሲጠበቅ ነበር። ኢራንም እነሱን መቃወሚያዎች አልፋ እየሄደች ነው። እንዲሁም ኢራን አሁን በተደጋጋሚ የኢራን ባለስልጣናት የሚያነሱት ጉዳይ ምንድን ነው? ያንን የአየር መቃወሚያ ሳይሆን እዛ አካባቢ ሳይደርሱ ከተለያዩ አካባቢዎች ይመቱብኛል ሚሳይሎች የሚል ነበር። ሌሎች አጋሮችም ልመታ ችላለሁ የሚል ማስጠንቀቂያ ምስተዋጣ ነበር ና ምናልባትም ያንን የአየር መቃወሚያ እንደነ አሜሪካ ያሉ አጋሮች ባይኖሩ በመጀመሪያው ቀን ጥቃት፣ እንዲሁም አሜሪካ ብዙ ሚሳኤሎችን አምክናለች ወይም ደግሞ እንዲከሽፉ አድርጋለች ተብሎም ሲነሳ ነበር። ባለስልጣናት አንዳረሱኝ መረጃ ሲል አልጀዚራ ሲዘገበው ነበርና ምናልባት እነሱ ደግሞ ባይኖሩ እነዛ የአየር መቃወሚያ ስርዓቶች በደንብ ይፈተኑ ነበር፣ በጣም እንደነ አይረን ዶም ያሉት በተጨማሪነትም ደግሞ የዴቪድ ወንጭፍ በመባል የሚታወቀው እስራኤል በጣም የምትመካበት የአየር ስርዓቷም የተዋረዱበት ነበረ ይላሉ ፓርሲ። ምክንያቱም ኢራን እነዚህን ጥቆች አግኝታ ገብታለች። ከዚህ ቀደም አብዛኛው ይከሽፋል። ደግሞ ድምዳሜያቸው ላይ ያስቀመጡት ነገር ምንድን ነው? ለኢራናውያን እንደ ትልቅ ስኬት ከብዙ ሚሳኤል የተገኘ ውጤት አይደለም። ትንሽ ቁጥር ካላቸው ሚሳኤሎች የተገኘ ውጤት ነው አሁን ከዚህ ቀደም በአንድ ምሽት በሺዎች የሚቆጠሩ ሊሆን ይችላል። አሁን በመቶዎች የሚቆጠሩ ሚሳኤሎችን በማስወንጨፍ የተገኙ ውጤቶች ናቸው ይላል እና ይህንን ታዲያ እስራኤላውያን ሲነሱ በግልጽ አንድ የተሳሳተ ስሌት እንዳለ የተመለከቱበት ነው ይላል። ለኢራን እዚህ ጋር ያለውን ስኬት ሲያጎላ ምናልባት ሲነሱ ያሰቡት በጋዛ የሚገኙ ቴንቶችን እንደ መደብደብ አድርገው ነበር የተመለከቱት። ያ ግን ስህተት ነው። እውነተኛ ፍልሚያ ውስጥ የገጠሙ ይመስላል ይላል። በተጨማሪነትም አሁን የሚነሳው ጥያቄ ጦርነቱ በዚህ ፍጥነት ከቀጠለና የአሜሪካ ጣልቃ ገብነት የማይኖር ከሆነም ለብቻዋ እስራኤል ይህንን የመከላከያ ስርዓት እያከሸፈች ትሄዳለች የሚለው አስፈሪ ሊያደርግባት ይችላል ይላል። ሌላው ተጨማሪ ጉዳይ እንግዲህ የሚነሳው ደግሞ ኢራን በከፍተኛ ደረጃ ያበለጸገችው ዩራኒየም የምታከማችበት ቦታ የት ነው የሚለው አይታወቅም ሲል የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ አስታውቋል። የኤጀንሲው የጥበቃ ምክትል ዋና ዳይሬክተር ናቸው ይነን የተናገሩት ኦሊ ሄኖይን ይባላሉና እርሳቸው እንደሚሉት ከሆነ አዎ፣ እስራኤል በደበደበችው ጥቃት ለምሳሌ ናታንዝን አርብ ለት ልክ ጥቃቱ ሲጀመር እሱን እሱም በመደብደብ ነው የተጀመረውና በዛ ቦታ ላይ የነበረው ነገር ውድመት ደርሷል። ምንም ይሄ የሚካካድ ጉዳይ አይደለም ይላሉ ኢራን ውድመት ደርሶባታል ይሄን መልሶ ለመገንባት ቢያንስ አመታት ይወስድባታል ለምን አሁንም የአመታት ሂደት ነው የፈጃው እኔ እንደማስበው ከነዚህ የቦምብ ጥቃቶች በኋላም በጣም መጥፎ ቅርጽ ያለው ነገር ይፈጠራል ይላሉ እሳቸው የሚያነሱት ምንድን ነው ኢራን በከፍተኛ ደረጃ ያበለጸገችውን ዩራኒየም ከአራት መቶ ኪሎ ግራም በላይ የሚሆነው የሚከማቸው እዚህ ቦታ ላይ ነው ብዬ አላምንም ይላሉ ባለፈው ስናነሳ እንደነበረው ምንም አይነት የጨረር ማፈትለክ የመውጣት ጉዳይ የለም እና ይሄ ቦታ ላይ አልተከማቸም። ሚስጥራዊ ጣቢያ ይኖራቸዋል ብያምናለሁ ይላሉ። ይሄ ሚስጥራዊ ቦታ ደግሞ ዓለም አቀፉ የአቶሚክ ኢነርጂ ራሱ አያቆም ቦታውን ኤጀንሲው አያቆም በሚስጥር የጦር መሳሪያ ደረጃም ዩራኒየምን ማበልጸግ ከቻሉ በእጃችን ላይ ትልቅ ችግር አለ ሲሉ ነው የሚደመጡት። ያንን ደግሞ ተንትኖ ለመጨረስ ሁኔታዎች በጣም አስቸጋሪ ያደርግብናል ለምን ኢራን በሮቿን ከፍታ ግልጽ ሆናም የተናገረችውን ያህል ደግሞ ይሄ የት እንዳለ ካልታወቀ ነገሩን አስቸጋሪ ያደርገዋል። ሌላው ዛሬ ቴህራን ከተማ ውስጥ የነበረው ትልቁ ጉዳይ ዛሬ ሰኞም የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት እስማኤል ባቃይ እንደተናገሩት ከሆነም የኢራን ፓርላማ የኒውክሌር መከላከያ ስምምነትን ለመውጣት ህግ ያውጣል ተብሏል። እና ይህንን ጥሎ የሚወጣ ከሆነ ደግሞ ሊፈጠር የሚችል ሌላ ሽንቁር አለ። ምንድን ነው? እንደሚያምነው ከሆነ ኢራን አሁንም አለ ቃል አቀባዩ ሲናገሩ፣ የጅምላ የጦር መሳሪያዎችን ማምረትን አትደግፍም ወይም ደግሞ የጅምላ የጦር መሳሪያዎች እንዲመረቱ አትፈልግም። ግን ደግሞ ይላል በ1968 የተፈረመውና እንደ አውሮፓውያኑ ዘመን አቆጣጠር 1970 ላይ ስራ ላይ የዋለውን አንድ ስምምነት አለ። መቶ ዘጠና የሚሆኑ አባል ሀገራት የተስማሙበት ስምምነት ነው። ይሄ ስምምነት ግን ምንድነው ትንሽ ለየት የሚያደርገው ስምምነቱ ዩናይትድ ስቴትስ ራሽያን፣ እንደነ ቻይና፣ ብሪታንያ፣ ፈረንሳይ ያሉት ሀገራትን አይገድባቸውም ወይም አያስራቸውም። እነዚህ ፈራሚዎች አይደሉ። ስለዚህ የኒክሌር ጦር መሳሪያ መግዛት ይችላሉ። መቶ ዘጠና ያለም ሀገራት ግን የኒውክሌር የጦር መሳሪያ እንዳይገዙ ይከለክላቸዋል። አምስቱን ሀገራት ግን ነጻ ያደርጋቸዋል ማለት ነው። እነሱ ብዙ ጊዜ የሚገደቡት ምንድን ነው የያዙት የኒውክሌር መጠን በዚህ ደረጃ ይሁን የሚል ነው። እናም ያንን ማመንቸት ማከማቸት ይችላሉ። በምላሹ በተባበሩት መንግስታት የሚመራው ሰላማዊ የኒውክሌር ፕሮግራሞችን ለምሳሌ ሀይል ለማመንጨት የሚውለዋሉ አይደለም። አሁን ሁል ጊዜ ቴሄራን እንደምትናገረው መርሃ ግብሬ ሀይልን ለማመንጨት ነው እንጂ የኒውክሌር የጦር መሳሪያን ለመገንባት አይደለም ትላለች። ከዚህ ስምምነት ውስጥ ከወጣች ግን ምናልባት ዓለም ሌላ አዲስ ሀገር ይተዋወቃል። እቺም የሚተዋወቃት ሌላኛው ሀገር ልክ ሰሜን ኮሪያን የሆነች ኢራን ትፈጠራለች ማለት ነው። ማንኛውም ሀገር ዘሎ እንግዲህ ወደ ሰሜን ኮሪያ ይገባል። ይታወቃል። የግጭት ቀጠና የእሳት ቀለበት ውስጥ ይገባል። እንደፈለግከው ተኩሰክ ከዛ በኋላ ሚሳኤል ብቻ ላይተኮስብ ይችላል እና ያ አይነት እንግዲህ አስፈሪ ሁኔታ ውስጥ ኢራን ሊከታት ይችላል ከእንዲህ አይነት ስምምነት ውስጥ አፈንግጣ ምትወጣ ከሆነ ብለው ይህም እንደ አንድ ስጋት ተነስቷል። እንግዲህ ምክር ቤቱ ዛሬ በፓርላማቸው ይህንን እየተመካከረ ይገኛል። ይሄ እጅጉ የሚያሳስባቸው ጉዳይ ነው። ይህ የኢራን የኒውክሌር የማበልጸግ ጉዳይ ዩራኒሙን አበልጽጋ ከጨረሰች ሌላ ችግሮች ይፈጠራሉ። ሌላኛው ሰሜን ኮሪያን እናስተናግዳለን የሚሉ ስጋቶችም ለዚህኛው ዙር ግጭትም እንደ ዋነኛው ምክንያት ተደርጎ ይቆጠራል። ታዲያ የአሜሪካው ፕሬዚዳንትም ኢራን ያንን ስምምነት የኒውክሊየር ማበልጸግ ለማቆም ታደርገውን ስምምነት እንድታፋጥና አንድ ወሳኝ የሚባል ስምምነት እንድትፈርም ይፈልጋሉ። ይህ ማየን ከሆነ ደግሞ አሜሪካም ወደ ጦርነቱ ልገባበት የምችልበት እድል አለ ተብሎ ነው የሚወራው። ከዚህ ጋር በተያያዘ ታዲያ የእስራኤሉ የስለላ ድርጅት ሞሳድ አሜሪካ ወደ ጦርነቱ እንድትገባ የመሳብ ፍላጎት አለው እየተባለ ነው የሚገኘው። ይህንን ለማድረግ ደግሞ ሆን ብለው በእስራኤል ውስጥ የሚገኙ የጦር ሰፈሮቹን ሳይቀር በመምታት በኢራን እንደ ተመትቶ አስመስሎ ለማቅረብ የሚደረጉ ጥረቶች አሉ። እነዚህን ጉዳዮች የአሜሪካን ወደ ጦርነቱ ለመግባት የሚያደርጉትን ጥረት ያሳያል ተብሏል። ይህ ሁሉ ደግሞ የሚገኘው ከ የአሜሪካ ኤምባሲ ጥቃት ደርሶበታል። በእርግጥ መጠነኛ ነው፣ ያው ተዘግቷል። እዛ ያለው ቴል አቪቭ ያለው ቆንስላ ጽሕፈት ቤት ነው ዋና ኤምባሲውም ኢየሩሳሌም ውስጥ ያለው እንደተዘጋ ነው። ይሄ አሁን ገፊ ምክንያት ነው ለመግባትም። ኤምባሲ ሉዓላዊ ግዛት ነው። አሜሪካ ወደ ጦርነቱ እንድትገባ የሚደረጉ ጥረቶች ተጠናክረው ቀጥለዋል። ከዛ ባሻገር ደግሞ ሲማሻ ዛሬ ሰኞ ከወጡ ሌሎች መረጃዎች መካከል የኢራኑ ፕሬዚዳንት ማሱድ ፔሽኪያ በመንግስት ቴሌቪዥን ቀርበው ለሕዝባቸው ንግግር አቅርበዋል። በዛሬው ዕለት ፕሬዚዳንቱ ታዲያ በንግግራቸው ምንድን ያሉት በእያንዳንዱ ለሰንደቅ ዓላማው የወደቀ ሰማዕት ምትክ በሺዎች የሚቆጠሩ ይከተላሉ ወይም ደግሞ ይተካሉ ነው ያሉት። ፕሬዚዳንቱ ኢራን አጥቂ አይደለችም ሲሉም ተደምጧል። ፕሬዚዳንቱ ሁሉም ሀገራችን ዜጎች የእስራኤልን ጥቃት ለመከላከል እጅ ለእጅ ተያይዘው መቆም አለባቸውም ነው ያሉት። ፕሬዚዳንቱ የግጭት መጋፈጥ ለመጋፈጥ አንድ መሆን አለብን። ህዝባችን ፍትህን የመሻት መብቱ መብት አለው። አቋማችንም ይዘን እንቀጥላለን ሲሉ ተናግሯል። ከዚህ በተጨማሪ ደግሞ የኢራን ጦር ኃይሎች ደግሞ ሌላ አስገራሚ መግለጫንም አውጥቷል። መግለጫው ደግሞ ምንድነው የሚለው እስራኤላዊያን በተቻላቸው ፍጥነት ሀገሪቱን መልቀቅ አለባቸው የሚል መግለጫም አውጥቷል። በእስራኤል በኩልም እንደዚ አይነት አስተያየቶች ናቸው የሚሰጡት። በርካቶች ከኔ ከእስራኤል ማሳሰቢያ እስኪሰጣችሁ ድረስ ወደ በተለይ ደግሞ ወታደራዊ የሚባሉ ጣቢያዎች አካባቢ እንዳይኖሩ ወይም ደግሞ እዛ አካባቢ ወንድሯቸው ከዚያ አካባቢ እንዲንቀሳቀሱ እየተደረገ ነው የሚገኝበት። ብቻ በዚህም ብሎ በዛ ጦርነቱ ተካረው ነው የቀጠለው። ይሄ ከአካባቢያችሁ ልቀቁ ማሳሰቢያ ጉዳይ እስራኤል ብዙ ጊዜ ለጋዛ ሰርጥ ነዋሪዎች ስታወጣም የምናውቀው ነው። ከሰሜናዊ ጋዛ ወደ ደቡባዊ ጋዛ ሽሹ። አሁን በተመሳሳይ እንግዲህ ፕሬዚዳንቱ ይህንን ነገር ከተናገሩ አስገራሚ ነው። ግን በተመሳሳይ እስራኤል ይህንን ለቴህራን አቅርባለች። እንዲያውም ኢስራኤል ካትዝ ነው ያቀረቡትና ምንድን ያሉት ከፍተኛውን ዋጋም የቴሄራን ከተማ ነዋሪዎች ይከፍላሉ ብለዋል። በተለይ የትላንትናው ምሽት ውድ ምሽት ለእስራኤላውያን በጣም ከባድ ምሽት ሆነን ያለፈው። ስምንት ሰዎች ነው በአንድ ጥቃት የተገደሉት። ቀደም ሲል እንዳወራ ነው የአየር መከላከያ ስርዓቶች ስንጥቅ የታዩበት ነው እና ይህንን ተከትሎ ታዲያም የቴሄራን ከተማ ነዋሪዎች ዋጋ ይከፍላሉ ብለው ነበር ካትዝ መጀመሪያ ላይ በኤክስ ገጻቸው ላይ የጻፉትና ብዙ የዓለም አቀፍ ማህበረሰብ ተቆጣና ለምን ሲቪሎችን በቀጥታ ይናገራሉ ተብለው ነበርም ይህንን ስል በቀጥታም ነዋሪዎችን ለማለት አይደለም። ነገር ግን ወደዛ አካባቢ ተቀራራቢ ቦታ እኛ በተናገር ነው መሰረት ጥለው ካልወጡ ጉዳት ይደርስባቸዋል ብለው በአንድ ቀን ሁለት ጊዜ ቲዊት እንዲያደርጉ ተገደዋል፣ ኤክስ ላይ እና ያ ነገር አነጋጋሪ ነበርም። ካትስ በነገራችን ላይ በነገር ደግሞ የእስራኤል መንፈሳዊ የኢራን መንፈሳዊ መሪ የሆኑትን አሊ ኬማኒንም ሸንቆጣ አድርገዋቸዋል እና ፈሪ ነፍሰ ገዳይ ናቸው፣ ጉረኛ አምባገነን በማለት ጠርተዋቸዋል እና ይህንም እንግዲህ ብስጭታቸውን ጭምር የገለጹበት ነው። በተጨማሪ ብዙ መንግስታትን ሲያማክሩ የነበሩ የአሜሪካ ከፍተኛ ዲፕሎማት ሳይቀሩም የዶናልድ ትራምፕ አንድ ንግግር ይህንን ጦርነት ያስቆማል ብለዋል። ይህም ምንድን ነው? ድርድር ይብቃና ወደ ግጭት እንግባ፣ ወይም ደግሞ በቀጥታም ለኔታናው ፈጽመው ብለው መደወለው በሃያ አራት ሰዓት ውስጥ ይፈጽመዋል ብለዋል። እና ትንሽ አንዳንድ ጊዜ የእስራኤል ዲፕሎማቶች የተጋነነ ነገር ራሳቸውን የመመልከት ጉዳይ ያለ ይመስለኛል። እና በተለይ ብዙ ኦፕሬሽኖችን ሲመሩ ወደ ሊባኖስ ሲገቡ ሂዝቦላን ሙሉ ለሙሉ አትፍተን እንወጣለን ነበረ። ጋዛ ሰርጥም እንደዚሁ ነበር ያየነው። እንዲያውም በሦስቱ ደረጃ በአቅም ስታስቀምጠው ሀማስ ሦስተኛ ደረጃ ልትሰጠው ትችላለህ። ኢራንን እንደው ከላይ ብታስቀምጥ ከዚያ የሂዝቦላ ተዋጊዎች ልምድ አላቸው። ለምን በሶሪያ ጦርነት ውስጥ የተፈተኑ ናቸው። በቀጠናው ሀገራት የተለያየ ጦርነት ውስጥ ገብተዋል። እነዚሁ ተዋጊዎች ተመልሰው የሀዲ መንግስት በሳውዲ አረቢያ እየተደገፈ በነበረበት ጊዜ በየመን ሀውቴዎችን ደግፈው ታይተዋልና እነዚህ ጦረኞች ናቸውና እዛ የእግረኛ ጦሯን እስራኤል አስገብታ በቶሎ ነው የወጣችውና እንደው እንደተባለው የኢራን ጦርነትን በአየር ላይ ጥቃት ብቻ ማሸነፍ ይቻላል? ይሄ ከባዱ ጥያቄ ይመስላል። ምክንያቱም ሁለቱ ሀገራት ያው በየብስ አይዋሰኑም። የአየር ላይ ጥቃት ብቻ ጦርነትን ደሞ ማሸነፍ እንደማይቻል ዓለም ከአፍጋኒስታን የተማረ ይመስለኛል። እና እነዚህና ሌሎች መሰል ምክንያቶች እንግዲህ ይህንን ጦርነት ቀላል እንደማያደርገው ማሳያ ተደርገው ይወሰዳሉ። የጦርነት ሌላኛው ገጽታው ደግሞ ሲማሻ የእስራኤልና የኢራን ግጭት በቀላሉ ወደ ሌሎች አካባቢዎች ሊዛመት ይችላል የሚሉ ስጋቶችም አሉ። ከዚህ ጋር በተያዘ ቅድም ተነሳው የነበረ ጉዳይ ነበረ። ኢራን ብቸኛዋ ሀገር ነች፣ እዚህ ጦርነት ላይ እስራኤል ከጎኗ ብዙ አጋሮች አሏት፣ ብዙ ደጋፊዎች አሏት። በኢኮኖሚ በወታደራዊ አቅም ከፍተኛ ደረጃ ላይ የሚገኙት። ኢራን በበኩሏ ራሷ አስታጥቃ የሚያሰማራቻቸው ካልሆኑ በስተቀር ከዛ ውጪ በይፋ ወጥቶ የሚደግፏት፣ በድብቅ ከጀርባ ሆነው ድምጻቸውን የሚሰጡ ወይም ደግሞ አለን የሚለው ሀገራት ሊኖሩ ይችላሉ። ከዛ ውጭ ግን በይፋ ወጥተው ከኢራን ጎን የሚሰለፉ ሀገራት የለውም። ታዲያ መጀመሪያ ላይ የአሌክስ ባትካ የተባለው የመካከለኛው ምስራቅ ጉዳዮች ተንታኝ በዚህ ጉዳይ በማስመልከት በሰጠው ሀሳብ መጀመሪያ ላይ የጋዝ ጣቢያዎች ወይም ደግሞ እነዚህ የነዳጅ ቦታዎች ተመቱ፣ የኒክሌር ማብላያዎች ተመቱ፣ መሪዎችን ተገደሉ ተባለ። ለእነዚህ መልስ ደግሞ ኢራንም የኢነርጂ ጣቢያዎችን ትመታለች። ቀጣይ ላይ ሌሎች ኢንፍራስትራክቸሮች ይመታሉ። እንደዛ ሲመቱ ተመሳሳይ ነገሮች እየተፈጸሙ ይሄዳሉ። እንደዚህ ነገሮች በሚመጡበት ሰዓት ነገሩ እየሰፋ ከቁጥጥር ውጪ የሚሆንበት ጉዳይ ሊፈጠር ይችላል እያሉ ነው የሚገኙች። ነገር ግን ተንታኞች በአሁኑ ሰዓት ኢራን ከጦርነት መውጣት ትፈልጋለች ብለው እንደሚያምኑም እየተገለጸ ነው የሚገኘው። ይሄ ጦርነት እንግዲህ እንዳለው በተራዘመ መጠን ኢራን ከጎኗ የሚሰለፉ አካላትን ለማግኘት በምታደርገው ጥረት ላይ የበለጠ እየተዳከመች ልትመጣ እንደምትችል ማሳያ ተደርጎ ይወሰዳል። በዚህ ሰዓት ግን መግቢያችን ላይ ስናነሳው እንደነበረም ለሁለቱም አካላት ወገንተኛነቷን የማታሳየው ነገር ግን የዚህ ጦርነት መራዘም ፍላጎት የምታሳየው ደግሞ ራሽያ ልትሆን እንደምትችል ይነገራል። ምክንያት ከተባለ ደግሞ ወደ ዩክሬን የምትፈጽማቸው ጥቃቶች ዓለም አቀፋዊ ትኩረቶችን አያገኙም። ብዙ ጊዜ ያው ትኩረቶች ወደ አንዱ ጦርነት ያዘነብላሉ። ልክ አሁን የጋዛው ጦርነት ሲጀመር የራሽያ ዩክሬን ጦርነት ያገኘ የነበረውን የሚዲያ ከቨሬጅ ቀንሷል። በተጨማሪነትም ደግሞ የምራቡ ዓለም ለዩክሬን የሚያደርገው ድጋፍ ይቀዛቀዛል። በዚህ ሰዓት ራሽያም የምትፈልጋቸውን ውጤቶች ማሳካት ትችላለች። ልክ አሁን ከሰሞኑም በዶንባስ ግዛት ላይ እየገፋች እንደምትገኘው ሌሎችንም የምትፈልገውን ግብ ለማሳካት እድልን ሊሰጣት ይችላል። ስለዚህ ገለልተኛ አቋም ታሳያለች። ለኢራን የምትወግን ከሆነ ግን ከዚህ ቀደም ከእስራኤል ጋር የደረሰችባቸው የስትራቴጂክ ስምምነቶች ላይ ሌላ ቀይ መብራት የሚታይበት ይሆናል እና ይህም ራሱን የቻለ ፈተና ሆኖ ይቀጥላል። ለማንኛውም ኢራን ከእስራኤል ጋር የሚያደርጉት ግጭት አራተኛ ቀኑን አስቆጥሯል። በዚህ አራት ቀናት የበርካታ ንጹሐንን ሰዎች ህይወት ነጥቋል። በተጨማሪነትም ሁለቱ ሀገራት እርስ በርስ የተፈታተሹበት ስንጥቅን ያገኙበት ነው። እስራኤል ያለ አሜሪካ ድጋፍ ደግሞ በእግሯ ምናልባት የመቆሟ ነገር ላይ ከዚህ ቀደምም ሲነሳ የነበረውን ጥርጣሬ የበለጠ ያሳየ ነው። ኢራን ደግሞ ከዚህ በላይ ጦርነቱን መቀጠል ይከብዳታል የሚለውን በዛሬው ቆይታችን ተወያየንበት። ሚሊዮን ሙሴና ስምኦን ደረጄ ከመለው የስቲዲዮ ባለሙያዎች ጋር በመሆን የጋራ ቆይታ አደረግን። ነገ ደግሞ በሌላ ዓለም አቀፋዊ ጉዳዮች እንመጣለን። ለእኛ ለትንታኔ እንዲሆን ሳይሆን ጦርነቱ እንዲያበቃ ነው የምንመኘው። ሌላ ዓለም አቀፋዊ ጉዳይ ብዙ አለና ለዓለማችን ሰላም ይሁን።